መልሰና ለአድማጮቻችን የማንቸስተር ሲቲን ጉዳይ እንመልከት። በሜዳ ውስጥ በርካታ የደክማቸው ተጫዋቾች እንዳሉ በየጨዋታው እየተመለከትን ነው የምንገኘው። የክለቦች የዓለም ዋንጫ ደግሞ በክረምቱ ይደረጋል። ቼልሲና ማንቸስተር ሲቲ ከእንግሊዝ እንደሚሳተፉ ይታወቃል። ለማንቸስተር ሲቲ በጣም ብዙ ገንዘብ ሊያስገኝለት የሚችል ውድድር ሊሆን ይችላል። ነገር ግን ተጫዋቾች የማረፍ እድል አይኖራቸውም። ይህንን ጉዳይ እንመልከተው። ከዚህ በኋላ ሌላ በርካታ ተጫዋቾችን የማድረግ አቅም ያላቸው አይመስልም አይደል? የማንቸስተር ሲቲ ተጫዋቾች ለቀጣይ ውድድር አመትስ ፍሬሽ የመሆን እድል አላቸው ወይ የሚለውም የሚያሰጋ ነው። ይህንን ጉዳይ እንመልከት። ደግሞ የበለጠ አሳሳቢ የሚሆን አይቲንግ ለሲቲ እንደገና ቡድኑ ለመገንባት ጥረት እየተደረገ ስለሆነ ትላንትን የሰማነው አንድ ዜና ቺኪ ቤጊሪስታይን እስከ መስከረም ድረስ በኃላፊነታቸው ይቆያሉ። ጓርዲዮላ እንደገና ቡድኑን እንዲገነባ ለማገዝ እዚህ ላይ ሁጎ ቪያና ይመጣል። ሌላ ትልቅ ቡድን ለመስራት እየሞከሩ እንደሆነ ካለፈው የዝውውር ገበያዎቻቸው ጥረቶች ከፈረሙት ተጫዋቾች ያመጧቸዋል ብለን ከምናስባቸው ተጫዋቾች በመነሳት ጓርዲዮላ አዲስ ቡድን ለመስራት አዲስ ታላቅ ቡድን ለመስራት እንደ ቆየ እናውቃለን። ይመቻል ወይ ግን አሁን ያለው ሁኔታ ነው ጥያቄው። በተለይ ደግሞ ቡድኑን ለማዘጋጀት ይመቻል ወይ? የዓለም የክለቦች ዋንጫ በጣም በሞቃት የአየር ንብረት በዩናይትድ ስቴትስ ይደረጋል ክለቦች ገንዘቡ ስለሚያጓጓ ትልቅ የማርኬት እድልም ስለሆነ ቢያማርሩም አዳዲስ ውድድር ፊፋና ዩኤፋ እያመጡብን ነው ቢሉም ይሳተፋሉ። ምርጫ ለምሳሌ አልሳተፍ ማለት ይችላል። ሪያል ማድሪድ አይገደድም ውድድሩ ላይ መሳተፍ ግን ሁሉንም ውድድር ጨዋታ ያሸነፈ ቡድን መቶ ሀምሳ ሚሊዮን ዶላር ያገኛል። ስለዚህ ገንዘቡን ማን ማን እንቢላል እንኳን ለ150 ለ20 ሚሊዮን ዶላር ምናምን ብለው ኮ ነው ያሁሉ ሲንጋፖር፣ አሜሪካ፣ ኒው ጀርዚ በተለያየ ታይም ዞን ምናምን የሚጫወቱት 150 ሚሊዮን ስለሚገኝ የግድ መሳተፍ አለባቸው። ሲቲም ይሳተፋል። ለዚህ ነው እኔ ክለቦች አንዳንድ ጊዜ እንደው ትልልቆቹ እግር ኳስን የሚያስተዳድሩት ተቋማት ላይ ቅሬታ ሲያቀርቡ፣ እንደ እናንተስ ምርጫ አላችሁ ወይ አላችሁ አይደለም ወይ? ለፕሌየር ዌልፌር የምትጨነቁ ከሆነ ተዳከመ ተጫዋቹ ተጎዳ ምና የምትሉ ከሆነ ኦኬ አለመሳተፍኮ ምርጫ ነው። ያንን ማድረግ ይቻላል። ግን ሁሉም ቢያማረሩትም ውድድሩ ላይ ደግሞ መሳተፍ ይፈልጋሉ። ይሄ የጓርዲዮላ ውሳኔ ስላልሆነ ነው። ይሄ ውሳኔ የኻልዱን አል ሙባረክ የፌረን ሶሪያኖ ምናምን ውሳኔ ነው። ከጓርዲዮላ አቅም በላይ ያሉ የእሱ አለቆች ውሳኔ ነው። የአንቸሎቲ አለቆች ውሳኔ ነው። የትልልቆቹ አለቆች ውሳኔ ነው። ግን ድካም እንዴት ቡድኖች እንደሚቀይራቸው ምታወቂው፣ በቀደም የኤፍኤ ካፕ ጨዋታ ሲደረግ አነሳ ነው መሰለኝ፣ በማግስቱ ቦርን መዝ ቦርን መዝ አሁን ዘጠና ደቂቃ አይጨርስ የሆነ ጊዜ እንደዛ ስናደንቀው የነበረ ቡድን ሰባት ጨዋታ ሆኖታል። ጨዋታ ካሸነፈ በዚህ ዓመት ሲቲን አሸንፏል። ማንቸስተር ዩናይትድን አሸንፏል። ፎረስትን አሸንፏል። ኒውካስልን አሸንፏል አርሰናልን አሸንፏል። ግን ጨረሰ በቃ። አሁን ስታዩ ልክ እንደ ቀድሞ መምህሩ እንደ ማርሴሎ ቢየልሳ አይነት ሆኗል ቦርን መስ። የቢየልሳ ቡድን የመጀመሪያዎቹ አራት አምስት ወራት ላይ የሚገርም እግር ኳስ ይጫወታል። በሀይል የተሞላ ለባላጋራ ቡድኖች መተንፈሻ ጊዜ የማይሰጥ የፕሬሲንግ ቡድን ይገነባሉ በቢልባውም በሊድስም በማርሴይም። ባሰለጠኑባቸው ክለቦች ላይ ግን መጨረሻ ላይ ቡድኑ በጣም ይዝላል። በቀደም ቦርንመዝ እየተመራ ወደ ጨዋታው መመለስ ግድ በሚለው ጊዜ በ ሀያ ደቂቃ ውስጥ የሚታወስ አንድም የማጥቃት ቅጽበት አልነበሩ። አንዶኒ ኢራኦላ ከጨዋታው በኋላ ድካም ነው አለ። ያው የቦርንመዝ አጨዋወት እንደሚያደክም እናውቃለን። ሊያውም በሳምንት ኤፍ ኤ ካፕ በኋላ ነው የጀመረው አንድ ጨዋታ ሲያደርግ የቆየ ቡድን ማለት ነው። ጉዳቶች አሉ ከሜዳ ርቀው የነበሩ ተጫዋቾች፣ በቀደምም ያልተሰለፉ ተጫዋቾች፣ በቀደም ስናነሳቸው የነበሩ ተጫዋቾች የመሀል ተከላካዩ ዳያኖ ሴን ና ሚሎች ኬርኬዝ፣ በውድድር ዘመኑ መሀል ኤቫኒልሰን አጥቂያቸውን ለወራት ከሜዳ ተውት ያውቃሉ። ጉዳቶቹ እንዳሉ ሆነው የጨዋታውም አይነት ያው ተጫዋቾችን ለጉዳት የሚዳርግ ብዙ ስፕሪንቶች ያሉት ቡድን ስለሆነ ነው። የፔፕ ቡድን ለወትሮ ልክ እንደው በቦርን መዛይን የሚታይ አይደለም ባጫወት ባህሪ ማለት ነው። በስታንዳርድ ብቻ ሳይሆን የበለጠ ጉልበት ቆጣቢ አጫወት የሚጠቀም ቡድን እንላለን። ብዙ ጊዜ ኳስ ሞኖፖላይ ስለሚያደርግ። ግን ከጨዋታው በኋላ የእኔን ቡድን ሁሉ ጊዜ ካያችሁ ሰዎች ስለ ቴክኒካዊ ቡድናችን የማጥቃት ጥራት ይናገራሉ። ግን የቡድንን ጥራት ከምንለይባቸው ነገሮች መካከል አንደኛው ምን ያህል ሮጥ እንሮጣለን፣ ምን ያህል ፕሬስ እናደርጋለን፣ ምን ያህል እንፋለማለን፣ ምን ያህል ስፕሪንቶች እናደርጋለን በሚሉትም ነው። የቡድንን ጥንካሬ የምለየው በቴክኒካዊ ጨዋታችን ከኳስ ጋር በምናደርገው ነገር ብቻ አይደለም አለ። አሁን ሲቲን ስናይ ልክ እንደ ቦርን መዝ ሁሉ ድክመት አለ በተጫዋቾቹ ላይ የሚታይ አመቱን ሙሉ የተስተዋለ። ከዛ ደግሞ የባለፈው ኢንተርናሽናል ብሬክ ሲመጣ አሁን የተጎዳው ኤርሊንግ ሃላንድ ጨዋታዎቹ በወረቀት ደረጃ ቀለል ቢሉም በተለይ ሞልዶቫው ጨዋታ ከሞልዶቫ ጋር ተጫወተና ከዛ በኋላ ወደ ቡዳፔስት መሄድ ነበረበት፣ ወደ ሃንጋሪ ከሃንጋሪ ብሔራዊ ቡድን ጋር ለመጫወት ነው ከእስራኤል ጋር ለመጫወት እስራኤል ያው በመካከለኛው ምስራቅ የፖለቲካ ውጥንቅጥ ምክንያት በሜዳዋ ጨዋታ አታደርግም በቴላቪቭ ወይ በሀይፋ ወይም በምን አይጫወቱ። ኬቪን ደብሮይነ በቀደም ከቦርን መዝጋ ከመጫወታቸው በፊት ቤልጅየም ላይ ከዩክሬን ጋር መጫወት ነበረበት፣ ደርሶ መልስ ማለት ነው። መጀመሪያ በዚሁ ያው የኔሽንስ ሊግ ጨዋታ ስለሆነ ጌንክ ላይ ደግሞ ሌላ ጨዋታ ማድረግ ነበረባቸው። ስለዚህ ሁለት ጨዋታ ስቱትጋርትና ጌንክ ላይ የመጀመሪያው ጨዋታ ስቱትጋርት ላይ ነው የተደረገው ጀርመን ቤርናርዶ ሲልቫ ደግሞ ሁለቱ የኮፐንሃገን የዴንማርክ ጨዋታዎች ላይ 130 ደቂቃ በድምር ተጫውቷል። ሩበን ዲያስ በእነዚህ ጨዋታዎች ላይ ሁለቱንም ጨዋታዎች ዘጠና ደቂቃውን የመጀመሪያውን ጨዋታ ኮፐንሃገን ላይ የመልሱን ጨዋታ ሊዝበን ላይ 210 ደቂቃ በአጠቃላይ በድምር ተጫውቷል። ማቴዎ ኮቫችች ከፈረንሳይ ጋር በነበሩ ጨዋታዎች 171 ደቂቃ፣ ዮሽኮ ግቫርዲዮል በሁለቱም ጨዋታዎች 194 ደቂቃ ተጫውቷል። አቡ ኮዲር ኩዣኖቭ ከዩዝቤኪስታን ጋር ጨዋታ ነበራቸው። የእሱ ብሔራዊ ቡድን የካዛኪስታን ብሔራዊ ቡድን ዘጠና ደቂቃ ከዛ ወደ ታሽኬት ላይ የተደረገ ጨዋታ ነበር በርዕሰ ከተማቸው በኪርጊዝ ሪፐብሊክ ነው የሚሉት እነሱ። አሁን ወደ ቴሄራን ደግሞ ሄደው ዘጠና ደቂቃ ተጫውቷል። ማርሙሽ ከኢትዮጵያ ጋር ሰማኒያ ዘጠኝ ደቂቃ ከሴራ ሊዮንም ጋር ሰማኒያ ዘጠኝ ደቂቃ ዘጠና ዘጠና ደቂቃ ተጫውቶ ነው የተመለሱት። ይሄ የሲቲ ተጫዋቾች ችግር ብቻ አይደለም የሁሉም ተጫዋቾች ችግር ነው፣ ግን የሲቲ ተጫዋቾችን የሚያብሰው ምን ከ2018 ጀምሮ ያለፉት ሰባት ዓመታትን ብትወስጂ እና በዓለም ላይ በሁሉም ሀገራት ያሉ ተጫዋቾችን በድምር ብትወስጂ እና አስር ብዙ የማች ዴይ ስኳድ ውስጥ የተካተቱ ተጫዋቾችን ቁጥር ብንወስድ ስምንቱ የሲቲ ተጫዋቾች ናቸው። ከአስሩ ከአስሩ ስምንቱ አሁን ደ ብሮይነር፣ ቤርናርዶ ሲልቫ ያነሳ ናቸው። አንዳንዶቹ ተጫዋቾች ደግሞ የአመታት የጉዳት ጥርቅም አሁን የጨዋታ ሎድ ጥርቅም ያለባቸው ተጫዋቾች ናቸው። መዛሉ የሚመጣው ለዚህ ነው። አሁን ስምንት የፕሪሚየር ሊግ ጨዋታዎች ይቀሩታል። ቢያንስ ሁለት ተጨማሪ ማን፣ ሁለት ተጨማሪ የካፕ ጨዋታዎች ሊያደርግ ይችላል። ኤፍ ኤ ካፕ ሴሚፋይናል የተረጋገጠ ጨዋታ ያለው፣ ካሸነፈ ፍጻሜ ላይ ይደርሳል። ከኖቲንጋም ፎረስት ጋር ነው የሚጫወተው። ይሄ ሆኖ ግን አያልቅም። ሲዙን እንደዚህ ደክሟቸው ለአመታት የተጠራቀመ ወርክ ሎድ ኖሮባቸው ማረፍ ቢችሉ አንድ ነገር፣ ማረፍ አይችሉም። ከዛ ወደ አሜሪካ ይሄዳሉ። ልክ እንደ ቴኒስ ማለት ነው። የዩሮፒያን ሲዝን ያልቅና የአሜሪካን ሲዝን ይጀምራል። እና ወደ አሜሪካን ሲዝን ይሄዳሉ። አሜሪካ በጣም ሀይለኛው ሙቀት ነው የሚኖሩ። ድራይ ፒች ነው፣ ሀይለኛው ሙቀት ነው የሚኖሩ። በዛ ጊዜ ተጨማሪ ድካም የሚያመጡ ጨዋታዎች ይደረጋሉ። ግን እምቢ ማለት አይችሉም እምቢ ማለት የማይችሉት በምርጫ ነው። በገንዘቡ ምክንያት በፕሬስቲዡ ምክንያት ማለፍ ሊያልፋቸው አይችልም። ይህ ውድድር ቼልሲና ሲቲ ነው የሚወዳደሩት። እዚህ ውድድር ላይ ከእንግሊዝ ክለቦች ለአውሮፓ ክለቦች በመሳተፋቸው ብቻ በአብዛኛው ገንዘቡ ከሳውዲ ነው የሚመጣው። በመሳተፋቸው ብቻ እንደ ደረጃቸው ፊፋ ስፖርቲንግ ኤንድ ኮሜርሻል ክራይቴሪያ የሚለው ነገር አለ። በዛ ክራይቴሪያ እንደ መጠኑ ከ12 እስከ 38 ሚሊዮን ዩሮ በተሳትፎ ብቻ ያገኛሉ። አንድ ጨዋታ ሳያደርጉ በጣም ከፍተኛ ገንዘብ ነው። ከዛ ለእያንዳንዱ ድል ደግሞ 2 ሚሊዮን ዶላር ይሰጣል፣ አቻ 1 ሚሊዮን ዶላር ያስገኛል። ወደ ሁለተኛው ዙር ማለፍ 32 ክለቦች ናቸው የሚሳተፉት። ወደ ሁለተኛው ዙር ማለፍ 7.5 ሚሊዮን ዶላር ተጨማሪ ክፍያ ወደ ሩብ ፍጻሜ መሸጋገር 13.1 ሚሊዮን ዶላር ተጨማሪ ክፍያ፣ ግማሽ ፍጻሜ 21 ሚሊዮን ዶላር፣ ፍጻሜ መድረስ 30 ሚሊዮን ዶላር፣ ፍጻሜው ላይ ማሸነፍ 40 ሚሊዮን ዶላር ያስገኛል። አጠቃላይ ውድድሩን የሚያሸንፈው ቡድን 150 ሚሊዮን ዶላር ሊያገኝ ይችላል። ስለዚህ የማንቸስተር ሲቲ ተጫዋቾች እንደዚህ አይነት ኃይለኛ በርናውት ቢኖር ለዓመታት ሲንከባለል የቆየ ድካም ቢኖርም እምቢ ማለት አይችልም። የግድ ገንዘቡ ያባብላል። የዓለም ክለቦች ሁሉ የሚሳተፉበት ነው ይሄ ውድድር። እኔ በእኔ አስተያየት እግር ኳስ እግር ኳስን የምናይበት መነጽር፣ በተለይ አውሮፓዎቹ የሚያዩበት መነጽር በጣም ዩሮ ሴንትሪክ ነው። ፉትቦል አውሮፓ ብቻ ተደርጎ ይታያል። አሁን የሁለት ዓመቱ የዓለም ዋንጫ ይደረግና የሚል የቬንገር ፕሮፖዛል ሲቀርብ የማድ ሳይንቲስት ፕሮፖዛል ተደርጎ የታየው በዩሮፒያን አይ የእኛ ተጫዋቾች 50 60 70 ጨዋታ እያደረጉ ምናምን ይላሉ አይደል። ተመሳሳይ ነገር የጓቲማላ እግር ኳስ ፌዴሬሽን ሰው ይላል። ዓለም እኮ 211 አባላት ናቸው አይደል? ያሉት የፊፋ አባላት ሀገራት ይሆኑ ከዩኤን ሁሉ ይበልጣሉ 211 ናቸው። እና ሌላውን በሙሉ ከግምት ያስገባ አይደል አውሮፓ፣ የአውሮፓ ተጫዋቾች እየተዳከመ ከአውሮፓ ተጫዋቾች አምስት ፐርሰንቱን ብቻ የሚመለከቱ አብዛኞቹ ተጫዋቾች አርባ አርባ ሁለት ምናምን ጨዋታ ነው የሚያደረጉት አብዛኞቹ ተጫዋቾች ዘጠና ምናምን ፐርሰንት የሚሆኑት ኢቨን የአውሮፓንም ቢሆን ግን ለእነ ሲቲ ግን ችግር ነው አሁን ጓርዲዮላ አዳዲስ ተጫዋቾች የሚጨምር ከሆነ ፕሪሲዝን ይፈልጋል ማለት ነው አይደለም ፕሪሲዝን አይኖረውም እኮ ምክንያቱም ውድድሩ ራሱ የሚያልቀው ጁላይ አስራ ሶስት መሰለኝ ኖርማል ሲዝን አሁን ቻምፒየንስ ሊግ ፋይናል መቼ ነው የሚደረገው ሜይ ሰላሳ አንድ ነው አይደለም ኖርማል የአውሮፓ ሲዝን የሚያልቀው ሜይ ሰላሳ አንድ ነው ያኛው ግን ከዛ ከአንድ ወር ከአስራ አምስት ቀን በኋላ ነው የሚያልቀው። ሰባት ተጨማሪ ጨዋታ ሊያደርግ ይችላል ሲቲ። ምድቡም ብዙ ከባድ አይደለም፣ ብዙ እያለፈ ሊሄድ ይችላል ለገንዘቡ ሲባል። መደረግ ያለበትም ግን ቀጣዩን ትልቅ ቡድን ለመስራት ፕሪሲዝን ይፈልጋል። አዳዲስ የሚመጡ ተጫዋቾች ካሉ ደግሞ ያንን የጓርዲዮላን ውስብስብ ሲስተም መላመድ አለባቸው። ያ ዕድል ግን የለውም። ምን ሆኗል መሰለች? ከዚህ በፊት ታስታዋሽ እንደሆነ የጓርዲዮላ ቡድን ቻምፒየንስ ሊግ ሩፍ ፍጻሜ ደርሶ ነበረ። 2020 ላይ ኮቪድ ተከሰተና፣ ያኔ ዩኤፋ እንደተለመደው ደርሶ መልስ ጨዋታ ማድረግ የሚችልበት እድል አልነበረውም። ስለዚህ በፖርቱጋል በአንድ ጨዋታ ብቻ ደርሶ መልስ ያን በአንድ ጨዋታ ብቻ እንዲደረጉ ተደረገ። በሊዮን ተሸንፎ ሲወጣ አስታውሳለሁ። ግን ምን ሆነ? ኮቪድ የቻምፒየንስ ሊግ የዛን ውድድር ዘመን የፍጻሜ ጨዋታ ነሐሴ ላይ እንዲደረግ አስገደደ። ሲቲ በነሐሴ ተጫውቷል። ከዛ አዲሱ ሲዝን ሲጀመር ከባድ ድካም ነበር እና የውድድር ዘመኑ ሲጀመር በኋላ ሻምፒዮን ሆኗል። ጓርዲዮላ በጣም አዳብት አድርጓል ነው በጣም ካደነቅኩት በዚያ የውድድር ዘመን የነበረውን የቡድኑን በጣም እንደው ጉልበት መቆጠብን ከግምት ያስገባ ጨዋታ ስለተከተለም ነው። ግን የውድድር ዘመኑ ሲጀምር ከመጀመሪያዎች ስምንት ጨዋታዎች አስራ ሁለት ብቻ ነጥብ ነበር ያገኙ ወይም ግማሽ የሚሆነውን ነጥብ ጥሏል። በስምንት ጨዋታ ማክሲመም ሀያ አራት ነጥብ ሊያገኝ ይችላል። አስራ ሁለት ነጥብ ብቻ ነበር ያገኙ እና አንዱ ችግር የጨዋታ መደራረብ መብዛቱ ተጫዋቾቹን እንደገና ማዛሉ ብቻ ሳይሆን ለአመታት የተዳከሙ ተጫዋቾች ኖረውት እሱ ብቻ ሳይሆን ግን ደግሞ ቀጣዩን ደህና ቡድን ለመስራትም ፈተና የሚሆን ውድድር ነው። ገንዘቡ ያባብላል፣ በጣም ከፍተኛ ስለሆነ ለሀብታም ክለቦችም ጭምር የሚያባብል ስለሆነ 150 ሚሊዮን ዶላር በጣም በጣም ሂውጅ ገንዘብ ነው፣ እንደው ላሸነፈ ቡድን ነው። ግን ባያሸንፍም ብዙ ነው ገንዘቡ። እሱን እምቢ ማለት አይቻልም። እምቢ ባለማለት ምክንያት ግን ተጨማሪ የሚቀጥለውን ቡድን ግንባታ ሂደት ከባድ ያደርገዋል ማለት ነው።